ወርቃማው ሰብል በሀገራችን አንድ ተውፊታዊ አባባል አለ። አንድ ታዋቂ ሰው የንጉሳውያን ቤተሰብ በግዞት እንዲታሰር ይወሰድበታል። የእስሩ ሁኔታ ሰውየው በአንድ በተወሰነ ቦታ ለብቻው እንዲቀመጥ ሆኖ ምግቡን አንድ አይነት እህል ብቻ እንዲሆን ነበር የተወሰነው። እንዲታሰር የተወሰነበት ንጉሥ ለእስረኛው አንድ መብት ሰጠው። ታሳሪው በእስር በሚቆይባቸው ዓመታት የሚመገበው አንድ የእህል አይነት ብቻ እራሱ እንዲመርጥ። እንዲታሰር የተፈረደበት ሰውም ከቤተሰቡ ጋር ሆኖ በጉዳዩ ላይ መምከር ጀመረ። አንዱ ከእህሎች ሁሉ ጤፍ ይሻላል ሲል ሌላኛው የለም ባቄላ ወይም አተር መሆን አለበት ይላል። አንዷ በቆሎ ቢሆን ይመረጣል ስትል ሌላኛዋ አጃ መሆን አለበት ትላለች። ታሳሪው ግን በቤተሰቦቹ ምርጫ አልረካም ነበር። የቤት ሰራተኛውን አስጠርቶ ከእህል አይነት የተሻለው እንድትመርጥለት ጠየቃት። ጌቶች፣ ገብስ ነው መሆን ያለበት አለች። በእርግጠኝነት መንፈስ ለምን የሚል ጥያቄ ያቀረበላት ገብስ እንጀራ፣ ቂጣ፣ ጠሮሾ፣ ዳቦ፣ በሱም፣ ገንፎ፣ አነባበሮ ይሆናል። ካስፈለገም በቆሎ፣ በቅንጨ፣ በአጥሚት መልክ ማዘጋጀት ይቻላል። ጠላና አረቄ ሆኖ ይጠጣል። ስለዚህ አንዱ ሲሰለቸው ሌላውን እየቀያየሩ ይመገቡታል። ገብስ ሌሎች የእህል አይነቶች ተሰባስበው የማይሆኑትን ብቻውን መተካት ይችላል አለች። በዚህም የሠራተኛዋ ሐሳብ ተቀባይነት አግኝቶ ታሳሪው ሳይሰለቸው የእስር ጊዜውን ፈጸመ ይባላል። በሀገራችን ገብስ የእህሎች ንጉሥ የሚባለው ለዚህ ሳይሆን ይቀራል። የተለያዩ የዓለማችን ሕዝቦች ከሌሎች የእህል ዓይነቶች አብልጠው የሚወዱት፣ አዘውትረው የሚመገቡት የእህል ዓይነት አላቸው። ለቻይናውያን ለቪትናውያን፣ ለህንዳውያን፣ በአጠቃላይ ለሩቅ ምስራቅ ህዝቦች ከሩዝ የተሻለ ሰብል የለም። ካናዳውያን ደግሞ እህል አይነቶች ሁሉ ስንዴን ይመርጣሉ ይባላል። በኢትዮጵያ ዘንድ ተወዳጅና ምርጥ እህል ተደርጎ የሚቆጠረው ጤፍ አሜሪካውያን በከብቶች መኖነት፣ በሳር ጌጥነት ያር በሳር ጌጥነት ይጠቀሙበታል። በአንጻሩ ለአሜሪካውያን የእህሎች ቁንጮ በቆሎ ወይም የባህር ማሽላ ነው። አሜሪካውያን በቆሎን እንዲሁ በነጠላ በቆሎ ብለው አይጠሩትም። ወርቃማው ሰብል የሚለውን የማዕረግ ስም ይክሉበታል። ማንጎ ለህንዳውያን፣ ቡናና ጤፍ ለኢትዮጵያውያን፣ ቴምር ለአረቦች እንደሆነ ሁሉ በቆሎ ለአሜሪካውያን መለያቸው ነው። የበቆሎ ትውልድ ቦታው አሜሪካ ናት። በዓለማችን ለመጀመሪያ ጊዜ በአምስት ሺህ ዓመተ ዓለም ከክርስቶስ ልደት በፊት በቆሎን ለምግብነት ማዋል የጀመሩት አሜሪካውያኑ ቀይ ህንዶች እንደነበሩ ይታመናል። ከዛ በፊት በቆሎ እንደ ሌሎች ዝርት ወዶ በቀል የጫካ ልጅ ነበር። በቆሎን ላለፉት 2500 ዓመታት የአሜሪካውያን ምርጥና ተወዳጅ ሰብል እንደሆነ አለ። እስካሁን በተደረገው ጥናት 300 አይነት የበቆሎ ዝርያዎች መኖራቸው ታውቋል። በአሜሪካ የሚመረቱት የተለያዩ የእህል አይነቶች ስንዴ፣ ሩዝ፣ ገብስ፣ ባቄላ፣ አተር፣ ወዘተ አንድ ላይ ተደምረው የበቆሎ ምርት ግማሽ ያህሉን ብቻ ነው የሚሸፍኑት። እንዲያውም በዓለማችን ከሚመረተው አጠቃላይ የበቆሎ ምርት ውስጥ ግማሹን የምትሸፍነው አሜሪካ ናት። አያድርስና በአሜሪካ የበቆሎ ምርት ለአንድ ዓመት ቢጠፋም በሚሊዮን የሚቆጠሩ አሜሪካውያን ብለረሃብ ይጋለጣሉ፣ የሀገሪቱ ኢኮኖሚ ይናጋል። በነገራችን ላይ አሜሪካ ከበቆሎ ሽያጭ በዓመት ከ46 ቢሊዮን ዶላር በላይ ትዝቃለች። በአጠቃላይ መልኩ ሲታይ የአሜሪካ ኢኮኖሚ፣ የአሜሪካውያን ኑሮ ከበቆሎ ጋር በእጅጉ የተቆራኘ ነው። ይህንን የአንድ በመካከለኛ ኑሮ የሚኖር አሜሪካዊ የዕለት ኑሮን በመመልከት ማገናዘብ እንችላለን። ይህ እንግዲህ ከዓመታት በፊት የተደረገ ጥናት ነው። ከጠዋትን ጀምር ቁርሱ እንቁላል ነው እንበል። እንቁላሎችን የምትጥለው ዶሮ ምግባ በቆሎ ነው። መሳላይ አንድ አሜሪካዊ ኮካኮላ መጠጣቱ አይቀርም። ኮካኮላ ጣፋጭ ጣዕም እንዲኖረው የሚያደርገው ሾርባ ደግሞ ከበቆሎ የሚገኝ ነው። ጭማቂ ነው። ከሰዓት በኋላ አሜሪካዊው መጽሔቶችን ያነባል። በአሜሪካ ሀገር የሚታተሙ ጥራት ያላቸው ወረቀቶች ልሙጥና ለስላሳ መልክ እንዲኖራቸው የሚያስችላቸው ከበቆሎው የተገኘ ስታርች፣ ኮርን ስታርች ነው። አሜሪካዊው ቤት ውስጥ ድመት ወይም ውሻ ይኖረዋል። ምግባቸው ከበቆሎ የተሰራ ነው። አሁንም ያው አሜሪካዊ እራቱ የስጋ ጥብስ ነው ብለን እንገምት። ጥጃው የደለበው በበቆሎ ነው። ምን ይህ ብቻ! አሜሪካዊ ልብሱ ውስጥም በቆሎ ሊኖር ይችላል። የአሜሪካ ጥጥ ሸሚዞች የሚሰሩት በበቆሎ ስታርች በለሰለሱ፣ በጠነከሩ የጥጥ ክሮች ነው። አሜሪካዊው ከስራ ወደ ቤት፣ ከቤት ወደ ስራ በመኪና መመላለስ አለበት በልን ለዚህ ደግሞ መኪናው ነዳጅ ያስፈልጋታል። የአሜሪካ ነዳጅ በውስጡ ኢታኖል ከተባለ አልኮል አለበትም። ኢታኖል ደግሞ ከበቆሎ ስታሮች ተጨምሮበት የሚገኝ ነው። ኢታኖል ከነዳጅ ጋር ሲዋሃድ ነዳጁን ቶሎ እንዲቀጣጠል በማድረግ ተሽከርካሪው ኃይል እንዲያገኝ ከማስቻሉም በተጨማሪ የካርቦን ዳይኦክሳይድ መጠን በሰላሳ በመቶ ስለሚቀንስ የአየር ብክለትን ይከላከላል። በመጨረሻም አሜሪካዊው በቤት ውስጥ የተከማቸውን ቆሻሻ ሰብስቦ ከቤቱ ማስወገድ ይኖርበታል። ታዲያ ቆሻሻውን አጠራቅሞ የሚይዝበት ዘንቢል ከበቆሎ አገዳ ቅጠል የተሰራ ነው። ይህ ብቻም አይደለም። አሜሪካዊው ከምግብ በኋላ በፊት ጥርሱን በጥርስ ሳሙና ማጠብ መጉመጥመጥ ይኖርበታል። የአሜሪካውያን የጥርስ ሳሙናዎች ሰርቢቶል ከሚባል መልካም ማዕዛ ካለው ዱቄት የተሰሩ ናቸው። ሰርቢቶል የሚገኘው ደግሞ ከበቆሎ ነው። እነዚህ እንግዲህ በቆሎ በአሜሪካውያን የዕለት ኑሮ ያለውን ሚና በመጠኑ ለማሳየት የቀረቡ መረጃዎች ናቸው። የበቆሎ አገልግሎትም አገልግሎቱ በዚህ ብቻ የሚወሰን አይደለም። በቆሎ ፍሬው ብቻ ሳይሆን ቅጠሉ፣ አገዳው፣ ስሩ ጥቅም ላይ ይውላል። ሌላው ቀርቶ ከበቆሎ ተረፈ ምርት ሙጫ፣ ለተለያዩ ፋብሪካ ውጤቶች ማሸጊያ የሚያገለግሉ ጣሳዎች፣ የጫማ ቀለሞች፣ ማገዶች፣ ቅባቶች፣ ባትሪ፣ አይስ ክሪም፣ ስፕሪን፣ ሽቶዎች፣ የግድግዳ የእንጨት ቀለሞች፣ ባለቀለም እርሳሱ ሰዎች ወዘተ ይመረታሉ። አሜሪካ አጠገብ የምትገኘው ኩባ በስኳር ምርቷ የታወቀች ናት። ስኳሯን የምትሰራው ግን ከስኳር አገዳ ነው። አሜሪካኖች ግን ስኳራቸውን የሚያመርቱት ከበቆሎ ፍሬ ነው። ተወዳጁ በቆሎ ምግብ ዘይተም የሚዘነጋ አይደል። በቆሎ ሰላማዊ ውቅያኖስን አሻግሮ ለመጀመሪያ ጊዜ ከሌላው ዓለም ጋር ያስተዋወቀው ተጓዡ ክሪስቶፈር ኮሎምቦስ ነበር። ኮሎምቦስ በምድር አሜሪካ በቆየባቸው ጊዜያት ለአውሮፓ አዲስ የሆኑትን የአትክልትና የአዘርት ፍራፍሬዎች ዘሮችን ይሰበስብ ነበር። እንደ አጋጣሚ ሆኖ ግን ከሰበሰባቸው የተለያዩ ዘሮች መካከል በቆሎ አልነበረም። በመጨረሻም ግን ቀይ ህንዳውያን ከምንም በላይ አብልጠው የሚወዱትን የበቆሎ ዘር ለእንግዳቸው በስጦታ ሽልማት መልክ አበረከቱለት። ኮሎምቦስ የተበረከተለትን የበቆሎ ገጸ በረከት በክብር አስቀመጠው። የበቆሎን ዘር ባስቀመጠበት እቃ ላይም ክሮፕ ፓኒዞ ፓኒኮግራስ፣ የባህር ማሽላ ብሎ ጻፈበት በወቅቱ እንደ አውሮፓውያን ዘመን ቀመር 1492 ዓመተ ምህረት ህንዳውያኑ በቆሎን ሚይዝ እያሉ ይጠሩት ነበር። ዛሬም ቢሆን በቆሎ በዚህ ስሙ የሚጠሩት አካባቢዎች አሉ። 1493 ዓመተ ምህረት በቆሎ የአውሮፓ ምድርን ረገጠ። ብዙም ሳይቆይ ለእድገቱ ተስማሚ የአየር ጠባይ ወዳላቸው የአፍሪካ ኤዚያም የአፍሪካና ኤዥያ ተሰራጨም ለእድገቱ ስማሚ አየር ጠባይ ወዳላቸውም የአፍሪካ ኤዥያ አለማት ተሰራጨ። እንደ አውሮፓውያን ዘመን ቀመር 7732 በቆሎ አዲስ የክርስትና ስም ተሰጠው። ዚያ ሜይዝ የሚል የቃሉ ስያሜ የተገኘው ዚያም ከሚል የግሪክ ቃል ሲሆን ትርጓሜው ግሪን ሰርክል ጥሬ ጥሬ እህል እንደማለት ነው። ዛሬ በቆሎ በዓለማችን በብዛት ከሚመረቱ ሰብሎች አንዱ ነው። አሜሪካውያንን ሳይጨምር ከ200 ሚሊዮን በላይ የሚሆኑ ሕዝቦች በቆሎን በዋናነት ይመገቡታል። በውስጡ በቂ ፕሮቲን የያዘው በቆሎ እንቁላል፣ ስጋና ወተት በበቂ መጠን ለማያገኙ ድሃ የዓለም ሕዝቦች አማራጭ የማይገኝለት ምግብ ነው። እንደዛም ሆኖ በዓለማችን ከሚመረተው በቆሎ እስከ ግማሽ በላይ የሚሆነው ለእንስሳት መኖነት ነው የሚውለው። አሜሪካኖች በቆሎ የሚመግቡት የሚመገቡት በተዘዋዋሪ ነው ማለት ይቻላል። በወተት፣ አይብ፣ ቅቤ፣ ስጋ፣ ዘይት፣ ስኳር፣ ኬክ፣ ከረሜላ ወዘተ መልክ ነው ማለት ይቻላል። በአሜሪካ በየዓመቱ ከሚመረተው በቆሎ ውስጥ በቀጥታ ለምግብነት የሚውለው 2.4 ብቻ ነው። በአንጻሩ 44.7 በመቶ ለእንስሳት መኖ ይውላል። 16.8 በመቶ ደግሞ ለሽያጭ ወደ ውጭ ይላካል። የአሜሪካን በቆሎ በገፍ የምትሸምተው ሀገር ሩሲያ፣ ጃፓን፣ ደቡብ ኮሪያ ናቸው። አሜሪካ በየዓመቱ ከምት ለጌታ ምርቶ አጠቃላይ የበቆሎ ምርት ውስጥ አምስት በመቶ ለመጠባበቂያ ለክፉ ቀን ታስቀምጠዋለችም። አይ በቆሎ አሜሪካውያን በቆሎን የመወደዳቸውን የመጠቀማቸውን ያህል በሰብሉ ላይም ጠለቅ ያለ ምርምር አካሂደዋል። በቆሎ በውስጡ ያለውን አነስተኛ የአሚኖ አሲድ መጠን የሚያበለጽግበት ዘዴ ለመፈለግ አንስቶ ምርታማነቱን፣ ጥራቱን ለማሻሻል ጥልቀት ያላቸው ምርምሮች አከናውነዋል። ዛሬም በማካሄድ ላይ ናቸው። በበቆሎ ሰብል ላይ ሰፊ ምርምር በማካሄድ እውቅና ካተረፉት የአሜሪካ ጠበብቶች መካከል የማሳቹሴትስ ዩኒቨርሲቲ የእጽዋት ሳይንስ ፕሮፌሰር ዋስ ጋሊናት አንዱ ናቸው። ፕሮፌሰሩ በበቆሎ ላይ እውቀት ብቻ ሳይሆን ጥልቅ ፍቅር ጭምር ነው የነበራቸው። ፕሮፌሰር ዋልተን ጋሊናት አዘውትረው የሚናገሩት አባባል ነበራቸው። የእኔ ሃይማኖት በቆሎ ነው፣ ቤተ ክርስቲያንም ስለ በቆሎ የምመራመርበት ቤተ ሙከራዬ ናት የምትል ነው። ቤተ ክርስቲያንም ስለ በቆሎ የምመራመርበት አለባትም ፕሮፌሰሩ ጋልናት የመሳሰሉ አፍቃሪ የበቆሎ አሜሪካውያን በበቆሎ ቢያመልኩ አያስደንቅም። አሜሪካውያንን በምግብ ብቻ ሳይሆን በነዳጅ ጭምር በሌላው ሀገር ጥገኛ ከመሆን ያዳናቸው ይኸው በቆሎ ነው። አሜሪካ ከምታመርተው በቆሎ 3.7% ለኢታኖ ምርት ታውላለች። ከ7000 ፓውንድ በቆሎ 300 ጊያሎን ኢታኖን ማውጣት ይቻላል። ፕሮፌሰር ገሊናት ይህንን ሁሉ አገናዝቦ ሳይሆን አይቀርም። እኛ አሜሪካውያንን ካለ በቆሎ በቆሎም ካለኛ መኖር አይችልም የሚሉትም ዛሬ የአሜሪካ ዶላር በዓለም አቀፍ ደረጃ ታዋቂ መሆኑን ያህል ጥንት ወረቀት ሲሳንቲም ገንዘብ ጥቅም ላይ ከመዋሉ በፊት በምዕራቡ ክፍለ ዓለም የገንዘብን ቦታ በመተካት በቆሎን በመገበያነት ያገለግል ነበር። በቆሎ በተፈጥሮው የፀሐይ ብርሃንን በፍጥነት ወደ ጥቅም የመዋል ኃይል ከሌሎች የሰብል አይነቶች የላቀ ነው። አንዳንድ የበቆሎ አይነቶች ተዘርተው ለምርት እስኪደርሱ ድረስ አንድ ዓመት ይወስድባቸዋል። ብዙዎቹ በቆሎ ዝርያዎች ግን ከአንድ መቶ ሀያ ቀናት ባነሰ ጊዜ ለምርት ይደርሳሉ። በሞቃት አካባቢ ጊዜ ከጊዜም ሊያጥር ይችላል። በቆሎ የሐሩር ክልል ትሮፒካል ክሮፕ ተብሎ በመባል የሚታወቅ ቢሆንም ከሰሜናዊ ካናዳ አንስቶ 120 ጫማ ከፍታ ባላቸው ቺሊ ተራራማ አካባቢዎች በአማዞን ጫካዎች ጭምር ይበቅላል። የሙቀት መጠኑ 115 ዲግሪ ፋራናይት በሚደርሰው ዓመታዊ የዝናብ መጠን 8 ኢንች ብቻ በሆነ ምድረ በዳ ቀር በቆሎ ተዘርቶ ለምርት ይደርሳል። በበረሃማና ምድረ በዳ አካባቢዎች የሚበቅለው የበቆሎ ዝርያ ቶሎ ለምርት የሚደርስ ሆኖ አመቱም ቁመቱም ከሁለት ጫማ የማይበልጥ ድንክዬ ነው። ሞቃትና እርጥበት ያዘለ አየር ጠባይ ባላቸው በአመት 47 ኢንች ዝናብ በሚያገኙ የሜክሲኮ ጃላ ሸለቆዎች በቆሎ ደግሞ የዚያኛው ተቃራኒ ነው። የጃላ ሸለቆ በቆሎ ቁመት አስራ አምስት ጫማ ይደርሳል። በአሜሪካ በረሃማ አካባቢዎች በቆሎ የሚያመርቱ ገበሬዎች ምርታማነታቸውን ለመሰብሰብ ከጉልበታቸው ምርታቸውን ለመሰብሰብ ከጉልበታቸው በርከክ ይላል። የጃላዎቹ ግን ተንጠራርተውም ቢሆን በቆሎ ጋር ለመድረስ ስለማይችሉ ምርታቸውን የሚሰበስቡት በፈረሶቻቸው ላይ ተቀምጠው ነው። በቆሎ ሌሎች አስገራሚ ባህሪያትም አሉት። በአሜሪካ ካሉት የበቆሎ ዝርያዎች ተወዳጁ ብሉ ኮርን ሰማያዊ በቆሎ የሚባለው ነው። በተለይ በአሪዞና ግዛት የዚህ አይነቱ በቆሎ የተለየ ክብር ዝናን ያለው፣ እንዲያውም እዚያው አሪዞና የሚኖሩ ሆፒ ህንዳውያን ሰማያዊን በቆሎ እንደ መለያ መታወቂያቸው አድርገው ነው የሚቆጥሩት። ሆፒዎች ወርቃማውን ሰብል በእጅጉ ከመውደዳቸው የተነሳ በየአመቱ የሚያከብሩት የበቆሎ አውድ አመት አላቸው። ስለ በቆሎ የማጫወታችሁ ቀሪ ክፍልም ይኖራል። ከወደዳችሁት ላይክ እና ሰብስክራይብ ሼር በማድረግ ፍላጎታችሁን አሳዩኝ። በክፍል ሁለት እንገናኝ።